በሚታወቁት በርካታ ሀዲቶች ላይ መልክተኛው ዓለይሂ ወሰላም በተለይ ሊሞቱ ሲሉ አደራ ያስቀመጡት የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን። ግን ዶዋሉ ቀብር ሊሾ እንዳይደረግ እንዲህ ተስተካክሎ በሲሚንቶ ወይም በመሰል ነገር እንዳይሰራ ሆነ ትልቅ ስህተት ያመጣል። ለእሳቸውም ጥሩ አይደለም፣ ለኡማውም ለህዝብ ሙስሊሙ ጥሩ አይደለም። ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። ሽርክ የሚባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነቢይም ይሁን መላይካም ይሁን ጅብሪልም ይሁን ይህ ፍጹም ከእስልምና አስተምሮት ጋር ይጻረራል። ሁለፋኡ ራሽዲን ሳይቀሩ የተቀበሩት በመካነ መቃብር ወይም በሙስሊሞች የመቃብር ስፍራ ቦታ ነው የተቀበሩት። ይህ በጣም አስደንጋጭ ቪዲዮ ነው። ፈተናው ትልቁ ፈተና ከዚህ ጀምሯል። መልእክቱ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን። ግንዶ አድርጉ። የመጅሊስ አመራሮችና ሐጅ ኢብራሂም ቱፋን ጨምሮ የመንግስት አካላት የሙፍቲ ሐጂ ዑመር ቤተሰብን ሙፍቲ ሐጂ ዑመር ከህዝብ ጋር እንደኖሩት ከህዝብ ጋር ይቀበሩ ብለው ለማሳመን በጣም ለፍተው ግን አልተሳካላቸው ሙፍቲ ሐጅ ዑመር ከዛሬ አምስት ዓመት በፊት ወደ መካነ መቃብር እንዲቀየር በደብዳቤ ጠይቆ የተቀየረላቸው ስፍራ መካነ መቃብር ከሆነ ባለፉት አምስት ዓመታት እዛ አካባቢ ላይ አንድም ሰው አልሞተም ነው? ለምንድነው ያልተቀበረው? ሌላ ሰው እዛ ጋር ህዝቡን በእልህኝነት ወደ ሽርክ የምትነዱት ከሆነ ወላሂል ዓዚም የምትጣሉት ከአላህ ጋር የምትጣሉት ከአላህ ጋር ነው። ይኸው የሽርኩን ጅማሮ ተመልከቱ። ጀናዛቸው የተቀመጠበት ምንጣፍ ሰው በእጁ እያበሰ መዳበስ ጀመር። በሩ ተከፍቶለታል ማለት ነው። ነገ ቀብራቸው ላይ ሄዶ ላለመስገዱ ጀመር፣ እየተሰገደ ነበረ፣ ላለመስገዱ ምንም ዋስትና የለን። ኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ዑለማዎች መግለጫ ሰጥተዋል። ይህ ጉዳይ ሸሪዓዊ መሰረት የሌለው ኑዛዜ ተቀባይነት የለውም፣ ሰዎችን ወደ ሽርክ የሚነዳ ስለሆነ ማለት ነው። እሳቸውን እዛዜውን ሰጥተው ቢሆን እንኳን ልጆች የእሳቸው ልጆች ቀልብ ቢኖራችሁ ኖሮ ወላሂ አታርጉትም ነበረ። በእልህና በጨለምተኝነት ተነርታችሁ እንጂ አላሁ ስብሐነሁ ወተዓላ ህዝቡን ከሽርክ ይጠብቀልን፣ እኛንም ከሽርክ ይጠብቀን። የቻልነውን እናድርግ፣ ወላሂ የቻልነውን እናድርግ። ቀጣይቱ ልድ ትልቅ ፈተና ነው የተጋረጠበት

ረዋሁ ልቡኻሪ። ካላ ውጭ ሌላን አካል እየጠራ ከሞተ ጀሐነብ ይገባል አሉ ነቢ አ ሰላቱ ሰላም። ስለዚህ በእያንዳንዱ ነቢያቶች ላይ ልከናል ምን የሚል አኒዕቡዱላሀ ወጅተኒቡ ጣት ጣጉት የተባለን በሙሉ ራቁ። በመጀመሪያ ደረጃ ያው ሙፍቲ በመሞታቸው አላህ ይዘንላቸው፣ አላህ ወንጀላቸውን ይቅር ይበላቸው። ነገር ግን አንድ ያሳሰበኝ ጉዳይ አለ። እንደሚባለው ከሆነ ሙፍቲ ከመሞታቸው በፊት በቤታቸው ውስጥ እንዲቀበሩ ወስያ ተናግረዋሉና የሚቀበሩት መኖሪያ ቤታቸው ውስጥ ነው እየተባለ ነው። ይህ ፍጹም ከእስልምና አስተምህሮት ጋር ይጻረራል። ሁለፋ ራሽዲን ሳይቀሩ የተቀበሩት በመካነ መቃብር ወይም በሙስሊሞች የመቃብር ስፍራ ቦታ ነው የተቀበሩት። እብን አልቁዳማ አንድ ሰው እቤት ውስጥ እንዲቀበር ንዛዜ ቢያስቀምጥ እንኳን ወስያው ተፈጻሚ አይሆንም ይላል። ምክንያቱም ወስያው ከሸሪዓ ጋር ስለሚጣረስ። ስለዚህ ይህ ነገር በፍጹም መሆን የለበትም። ዛሬ ምንም ላይመስለን ይችላል። ነገ ከነገወዲያ ግን ያንን ቀብር የሚያመልኩ ትውልዶች ሊፈጠሩ ይችላሉ። ነቢያችን ሰለላሁ አለይሂ ወሰለም ከመሞታቸው በፊት ሲያሳስባቸው የነበረው ጉዳይ ይህ ነው። ምን ይላሉ? ለአነ አላሁል የሁደ ወነሳራ፣ የሁዶችንና ነሳራዎችን አላህ ይርገማቸው፣ የአላህ ቁጣ በነሱ ላይ የሆነ ይተኸዙ ቁቡረ አንቢያይህም መስጅድ፣ የነቢያቶቻቸውን የአንቢያዎቻቸውን ቀብር መስጅድ አድርገው የያዙ ብለዋሉ። ላ ተተኪዙ ቀብሪ ወተነን ይዕበዱ ምን ገይሪ ላህ የኔን መቃብር ከአላህ ውጪ የሚመለክ ጣዖት አድርጋችሁ አተያዙ ብሎ ነቢያችን ሰለላሁ አለይሂ ወሰለም ተናዟዋሉ። ነቢያችን ሰለላሁ አለይሂ ወሰለም ሰሓባዎቹ ቀብራቸውን ያመልካሉ የሚል ስጋት ኑሮባቸው ሳይሆን ከዛ በኋላ የሚመጣው ትውልድ ሸይጣን እንዳያሳሳቸው ስለሚሰጉ ነው። ስለዚህ ይህ ወስያ መፈፀም የለበትም ከሳቸው በፊት የነበሩም ትልልቅ አሊሞች በተቀበሩበት የኮልፌ መካነ መቃብር፣ የሙስሊሞች መቃብር ስፍራ ከሙስሊሞች ጋር መቀበር አለባቸው። ይህን በተቻለ አቅም ቤተሰቦቻቸውም ሆነ ማንኛውም ይመለከተኛል የሚል አካል በማስቆም በሙስሊሞች የመካነ መቃብር ስፍራ እንዲቀበሩ ማደረግ መቻል አለበት። ሰላም አሌይኩም ወረሐመቱላህ። በፍጹም መታረም ያለበት ነገር ነው። ሙፍቲያችን ሀጂ ዑመር አላህ ጀነት አድርጋቸው፣ የመቃብር ቦታቸው ሀይሌ ጋርመንት በሚገኘው መኖሪያ ቤታቸው ግቢ ውስጥ ነው የሚቀበሩት የሚል ነገር ሀሰን ታጁ ፖስቶ ጠይቼ፣ ይሄ ነገር እውነት ከሆነ ትልቅ ስህተት ያመጣል። ለሳቸውም ጥሩ አይደለም፣ ለኡማውም ለህዝበ ሙስሊሙም ጥሩ አይደለም። መቀበር አለባቸው በእስላም መቃብር ከጓደኞቻቸው ከእስላም እህት ወንድሞቻቸው ጋር ነው መሆን ያለበት። በኋላ የሚያመጣውን ችግር ስታዩ፣ ሀጂ ዑመርን በጣም ብዙ ሰው ስለሚወዳቸው ቦታውን ማምለኪያ ነው የሚያደርጉት። ቦታውን ይሳለሙታል፣ ይሰግዱበታል፣ ሌላም ሌላም ነገር። በተለይ ይህንን የወሰኑ አካላት ወደፊት የእሳቸውን መቃብር ቦታ የቢዝነስ ቦታ ሊያደርጉት ፈልገዋል ማለት ነው። ይሄ ትልቅ ስህተት ነው፣ ትልቅ ስህተት ነው። መቀበር ካለባቸው በሙስሊም መቃብር ቦታ ነው መሆን ያለበት። ይሄ ነው፣ ሌላ ነገር የታሰበ ነገር ከሌለ ማለት ነው። አላህ ጀነት አድርጋቸው። ሙፍቲያችንን በጣም ትልቅ አሊም፣ ሙፍቲ በጣም የምንወዳቸው እና የምናከብራቸው ታላቅ የኡማው አባት ነበሩ። አላህ ጀነት አድርጋቸው። በዚህ ዙሪያ ግን መታረም አለበት ብዬ አስባለሁ።

እንኳን ቀጥታ ሌሎችን ማምለክ ይቅርና ሌሎችን ለማምለክ በር ሊከፍት የሚችል ተግባር እንኳን መከልከሉን ለማሳየት ነው። ምን ያህል ሸሪዓ በዚህ ጉዳይ ላይ አትኩሮት እንደሰጠ ለማስረገጥ ነው ማለት ነው። መልክተኛው ዐለይሂ ሰላቱ ወሰላም ቀብር ሊሾ እንዳይደረግ እንዲህ ተስተካክሎ በሲሚንቶ ወይም በመሰል ነገር እንዳይሰራ፣ እንደዚሁም ደግሞ ማንም ሰው በቀብር ላይ እንዳይቀመጥ፣ ውስጡ የተቀበረ ሰው እስካለ ድረስ ያው ምንም ቢሆን ሞት የሆነ ራሱን የቻለ መልእክት ያለው ነገር ነው እና ክብር ያስፈልጋል። በዚያ ቦታ ላይ መቀመጥ ይከለከላል ካሉ በኋላ የመጨረሻው ደግሞ ዋን ዩብና ዐለይሂ በዚያ ላይ መገንባቱም የተከለከለ ነው ማለት ነው። ስለዚህ እንደሚታወቀው መልእክተኛችን ለ ስላት ሰላም በቀብር ላይ መገንባትን እጅግ በጣም አትኩረት ሰጥተው ከልክለዋል። ምክንያቱም ይህ ቀብር በዚህ መልኩ ቦታው ከፍ ብሎ ሰዎች ሁሉ የሚያዩትና በዚያም ላይ ሲተላለፉ የማንነቱን ጉዳይ የሚያነሱ የሚጠያየቁ ሲሆን የተቀበረው ሰው ከሪ ነው ከተባለ ለዚያ ከጊዜ በዛትም ወደ አምልኮ እንዳይሻገሩ ያንን ሰው እንዳያመልኩ ያሰጋል። እና ይህንን ስጋት ለመቅረብ ሲባል ምልክተኛው አስቀድመው የዚህን ነገር መነሻዎች ሊሆኑ የሚችለው ነገሮችን ሁሉ ከልክለዋል ማለት ነው። እንደዚሁም አሁንም አልኢማም ሙስሊም በሰሒሓቸው እንደዘገቡት አቡልሀያጅ አልአሰዲ ምን ይላሉ ዓሊ ብን አቢ ጣሊብ ምን አሉኝ? መልክተኛው እንድሠራ የላኩኝ ነገሩን እንድትሰራ ሊዘዝብህ ወይ አሉት። ዓሊ ግን እንደተወካይ ይህን ነገር እንዲያስፈጽም ሲልኩት ምን አሉት? አላተደዐ ትምሣልን ኢላ ጠመስተህ፣ ሐውልትን ማለት ህይወት ያለውን ቅርጽ ይዞ የተሰራ ሐውልትን ሳታጠፋ እንዳታልፍ። ህይወት ያለው የሚባለው እኛ በሸሪዓ አገላለጽ ሩሕ የተነፋበት ማለት ነው፣ እንጂ ለምሳሌ አታክልት በሳይንስ ህይወት አላቸው ሊባል ይችላል፣ ግን ቁም ነገሩ ሩህ የተነፋበት ወይም ውስጡ ህይወት በዚህ ቋንቋ ወይም ገለፃ መሰረት የተሰራበት ለማለት ነው። እንዲህ አይነት ይዘት ኖሮት የተሰራ ሐውልትን ሳታጠፋ እንዳታልፍ። እንዲሁም ወላ ቀብረን ሙሽሪፈን ኢላ ሰወይት ከፍ ያለ ከተገቢው በላይ አለማዎች በአንዳንድ ሀዲቶች ላይ ተመስርተው አንድ ስንዝር ያህል ይፈቀዳል ብለዋል። ከዚያ በላይ ከፍ ያለን ቀብር ሳታፈርስ እንዳታልፍ አሉት። ስለዚህ ይህ ቀብር።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

ኸይር ከሰሩ ኸይራቸውን ሊመነዱ ሸር ከሰሩ ሸራቸውን ሊተሳሰቡ። አላህ ከፈለገ ይምራቸዋል፣ አላህ ከፈለገ ይቀጣቸዋል። ከአላህ ጋርና ከስራቸው ጋር ተገናኝተዋሉ። ተው ቀጣይነት እናንተ ሙስሊም ናቸው፣ ካፊር ናቸው። ይህ ሐዲስ አም ነው፣ ለሙስሊምም ለክርስቲያንም፣ ወይም ሙስሊም ላልሆነ አካሎችም የሞተ ሰው አም ነው። ማንም የሞተ ሰው አይሰደብም፣ ከስራቸው ጋር ተገናኝተዋሉና ነቢያችን አለይሂ ሰላቱ ሰላም ኢክሪማ አሁን ወደ እናንተ ጋር ይመጣል ሙስሊም ሆኖ ሙሃጅር ሆኖ አማኝ ሆኖ ሙሃጅር ሆኖ ወደ እናንተ ጋር ይመጣል። ኢክሪማ ማለት የአቡጀህል ልጅ ነው። ስለዚህ ላቱ አየሩሁ ቢአቢህ በአባቱ አታነውሩት፣ አባቱን አትሳደቡበት። የሞተን ሰው መሳደብ በህይወት ያለን ሰው አዛ ማድረግ ነው አሉ። የአላ መልክተኛ አቡጀህል እንኳን እንዲሰደብ የአላህ መልክተኛ እዚህ ቦታ ላይ ዲፋ አድርገዋሉ፣ ተከላክለዋሉ ተከላክለው አሉ። አቡ ጀህል ለኢክሪማ ብለው ነው እንዳይሰደብ ያደረጉት። ካላችሁ እሺ ሸህ ሐጂ ሙፍቲንም ለብዙ ኡማው ሲባል፣ ለብዙ ሙስሊም አፍቃሪያቸው ወዳጃቸው ሲባል እሺ አትሳደቡ። ምንድነው ከስድብ ምታገኙት? ለይሰ ሙእሚኑ ቢጣአን ወለላአን ሙእሚን የሆነ ሰው ተሳዳቢ አይደለም፣ ተራጋሚ አይደለም ይሄንን ሐዲስ ትታቹ የሚመቻቹ የሚመቻችሁ ብቻ ስባችሁ ጎትታችሁ ታወጣላችሁ። ስለዚህ በመሳደብ የሚገኝ አንድም ኸይር ነገር የለም። የምታገኙት ዲግሪም የለም። የምታገኙት ዲፕሎማም የለም። ምን አልባት ላይክና ሼር ልሰበሰቡት ትችላላችሁ። አሁንም የሞተ ሰው ከስራው ጋር ተገናኝቷል። ዛሬ እሳቸው በሺዎች የሚቆጠሩ ሰዎች ሰላተል ጀናዛ ሰግደውባቸው አላሁ መግፊር ለሁ ብለዋቸው ሄደዋሉ። ነገ የእኛ ተራ ሲደርስ ግን አንድም ሰው ሰላተል ጀናዛ የሚሰግድብን ሰው ላናገኝ እንችላለን። ኺታማችን በምን እንደሚያልቅ አናቀውም። ስለዚህ ራሳችን ወደ አላህ ተወብት፣ ወደ አላህ እንመለስ። ስለዚህ በዚህ መልኩ እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ አስር ሰዓት ላይ የቀብር ስነ ስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ ምን ሰግድ ይሆናል። ከዛ ውጭ የመቃብር ስፍራቸውን በተመለከተ ቀደም ሲል በኑዛዜያቸው መሰረት ወይም ወስያ ያላቸው ሲሆን በወስያቸው መሰረት በራሳቸው ሀሪማ በመስጊዳቸው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 ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከል ሰባት አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናቸው እንቀሙ እንጠይቃለን። ሀዘኑ ሀዘናችን ነው የእናንተም ሀዘን ነው። ስለዚህ ሁሉም ሰው ላዘነው ነው መጽናናቱን ይስጠው፣ ለእኛም ሰብር ይስጠን። ከዚህ በመቀጠል በመጨረሻ ላይ ልል የምፈልገው የሙፍቲ ስራ አልተቋረጠም ብዙ አላማ ነበራቸው። በዚህኛው ልጆቻቸው የምናስቀጥል መሆኑ፣ መስጊዳቸውን የምንሰራ ስራቸውን የምንቀጥል መሆኑ፣ ሀሪማቸው ላሆንጅን እንደሚቀጥል አልገባላችኋለሁ።